አፕሪሽ ኤርሜላን ሮታ ላይ ነው። አፈይ ጋይስ ኤርሜላን ካዩቴ ሁጭ አላት ጋይስ፣ ካዩቴ ውጪ አታስፈልግኝም። ትዳሬን ያጣው ባንቺ ምክንያት ነው። መጨረሻ ግን ባንች ምክናት አይደለም ጋይስ። አይ ፍራንክ ነገር። እኔማ ማለት ነው እንዲ ደም እንደፈላ ሊነግራቸዋል ይችላል ለ ላንቅ ነበር ማለት ነው በራሱ በገዛ እጁ ትዳሩን አጥቶ ልጅቷ ላይ ይለጥፋል እንዴ ያልኩ ነበር። እና ውጆቼ በውስጤ ማለት ነው። ግን ደስ ብሎ እስከ መጨረሻ የሰው ቪዲዮ አሉ ከተመቸኝ አይመቸኝ ማለኪጅንም ሞጣ ጋይስ እና እስከ መጨረሻ ያው ማወቅ ስለምፈልግ አየሁት እና ግን ትራንክ ነው እና ሄርሜላ ላይ ያለቀሰች አስለቅሳት አይ፣ አንተ ልጅ እኔ ምላችሁ ማለት ነው ጋይስ፣ እኔ ብያችሁ ነበረ። ግን ከዛ በፊት ማለት ነው፣ እንዴት ናችሁ? ደህና ባላችሁ እንዴት ናችሁ? አለ ሁላችሁ፣ እግዚአብሔር ይመስገን የእኔ ውዶች ማለት ነው። ላይክ እና ሰብስክራይብ የምታደርጉልኝ ከልብ አመሰግናለሁኝ። ኤፈንድሻ ማሚሊ ማለት ነው፣ ጠዋት በሰራው ቪዲዮ አለን አለን ያላችሁ ኖሩልኝ የእኔ ውዶች ማለት ነው። አመሰግናለሁ በዚህ አጋጣሚ ወዳቸኋለሁ የእኔ ውዶች ሁላችሁም ወዳቸኋለሁ። ባይዘዌ እና እንግዲህ አብረሽ በመሽ ማለት ነው። ለምንድን ነው ግን አብርሽ ምንድን ነው ማምሻት የጀመረው?

የእናንተ ወሬም የኛ ወሬም ተጨምሮ ማለት ነው። ፕራንክ ይመጣል ማለት ነው አያችሁ። ሀይዳችን እኮ ነው፣ ሁሉም ሀይዳችን ነው። እና ተመልካች የሚያስበው እሷ ላይ ያወራ ያለው ወደ ፕራንክ ቀየር ባጭሩ ማለት ነው። አያችሁ፣ እኛ ኮነን ኔ ስላችሁ እኮ እምቢ ያላችሁ። ከዛ በዘለለ ደግሞ ውዶች፣ የእኔ ውዶች፣ ላይክ እና ሰብስክራይብ ያደረጋችሁ ማለት ነው። ቪዲዮ እስከ መጨረሻ ይሉኝ የእኔ ውዶች ማስታወቂያ ካመጣላችሁ ደግሞ ትንሽ ይውሉኝ ኔ ውዶች ማለት ነው። ስወዳችሁ ኔ ማሮች ምንም የቆጠረ አይደለም። ባይ ዘ ወይ ዝም ብዬ ነው የሚለፋት ዝም ብዬ ነው ቪዲዮ የሰራዋለሁ። አሁን ያስጠላኝ ነው ጋይስ። እና እንግዲህ ዛሬ በማታ ማለት ነው ቪዲዮ አብርሸ ለቋል እና ታምብሌቱ ሳይ እውነት ለመናገር የእውነት ነው ይመስለኝ። በቃ ሲሪየስ ሆኖ እግዚአብሔርን እስከ መጨረሻ ማለት ነው መጨረሻ ላይ ባይናገር ወይኔ ነው ጌታው። አሳዘነችኝ ሄርሜ ላይ ማለት ነው፣ አሳዘነችኝ እና ከህይወቴ ውጪ ከዚህ በኋላ ባንቺ ኖት ትዳር ያጣውት አለ። አያችሁ ተመልካች የሚያወራ ወደ ፕራንክ ሲቀየር ማለት ነው ከዛ ደግሞ አንዳንድ እየተሰደቡም ተናግሯል ማለት ነው። የሰደባችሁኝ ማለ እሱስ የሩታ ደጋፊ ነው። የሚሰድብክ ሌላ ማን ይሰድበል? አባቴ እሱ የታወቀ ነው። እኛም የተሰደምን ነው። አንዳንድ አሉ እኔስ ጨዋ ናቸው። ሁለት ነበሩ። አንዱን በብሎክ ሸኝቻለሁ። አንዷ ደግሞ ሰሞኑን አረጋግታለች። ገባችሁ? ስትመልሱ መስኮ ሌላም ጠነቅቃል ከስድብ ማለት ነው። እንዴ አንገት መድፋት የለም እና በእናንተ ወሬ ማለት ነው። ፕራንክ ተደረገች ሄርሜላ ላይ ማለት ነው። ዶች አስለቀሷት። እና አንድ ደሞ የገረመ እንገራችሁ። ሁለተኛ ወደ ሳሌድ በፊት ማለት ስለሩታ ምን እንዳለ ያታቃላችሁ፣ ጋይስ እኔ እኮ ብያችኋለሁ፣ ባልና ሚስት አንድ ናቸው። ገባችሁ? አይ አያችሁ፣ እሷ ስትሰደብ ተቆርቁሮ ማለት ነው። አቤት አቤት አቤት! አሁን እኮ ለሩታ አብርሽ ተናገረ ተደርቦ ተብሎ እንዲወራልክ ነው አብርሽዬ ኤኩ እኛ ኮ ስማርትነን ዩቱበሮች እናውቃለን እኮ ጋይስ፣ እኛ ተመልካች በጣም የሰደበክ ስለነበረ እንግዲህ ባልና ሚስት አንድ ነው እንድባል፣ እንደዛም ደግሞ አብርሸ ለሩታ ተደርጎ ተናገረ ተመልካች እንዲባል ነው አደለ እና እያንዳንዱ ተመልካች ዩቱበሮች የሚሰራው ስራ ነው። እዚው የተናገረው ማለት ነው። ለምን አንዳንዱ ልጆች እናንተ እርጉዝ አይደለችም ስላላችሁ እኔ አላልኩም። በእርግጥ አዎ፣ ጥያቄ ምልካት አርግ ያለው ስለ እርግዝናም አላወራም። እንደሚማሯት ስለማልፈልግ እኔ ወልጅ እያላየው ሴት ነኝና እኔ በዚህ መግባት ስለማልፈልግ አልተናገርኩም። ኦኔ ፎቶ ላይ ግን አዎ ይሄ ነገር ምንድን ነው? ሌላ ሰው የሚያወራ ትክክል ነው ወይ ብዬ አውርቻለሁ። ምንድነው? ነው ብዬ ያለውኝ ጥያቄ ምልክት ነው እንጂ ብዙ አላወራው። እሱ ላይ ገይተን? ምንም አላወራውም። ይሄ ነገር ግን ጥያቄ የፈጠረብኝ ምንድን ነው ብዬ ያለውኝ ጥያቄ ምልክት ነው። አረኩት አላወራም ብዬ ማለት ነው። ብዙ ሰው አውርተዋል ጥያቄ ስለፈጠረባቸው ነው። ተመልካች ደግሞ በቃ ማለት ይናገራል። በቃ አለቀ። ግድ ነው ግን ምንድነው ትክክል ያወራ ብርሽ አዎ የሰው ልጅ በስድብ መመለስ አይቻልም። ይህም ሰርቼበታለሁ። የሰው ልጅ በምክር ነው እንጂ በስድብ በጭራሽ ይብስበታል። ያሰው ያ ሰው ማለት ነው ገባቸው አደለ፣ ይሄም አምናለሁ። ሲቀትል ደግሞ ማለት ነው አብርሽዬ፣ ያልኮ ምንድን ነው አንዱ ማንም ብዬ አልመጣውም፣ ማንም አላመጣኝ እኮን አልክ። አሁንተ ከት እንደመጣ ማ እንዳትረሳ አብርሽዬ፣ ደረታትን ፋንጂ እንዲ ምን ምን ምን ረሳንዴ? እኛን ረሳም እኮ እኛ ዩቲዩበሮች አንረሳም። ለምዬ እኮ ነው መጣችክ፣ ስልክ ራሱ አልነበረክም። እሷ ገዝታ እኮ ነው ዩቲዩብ ከፍታ ይሰጠችክ። አትርሳሱም። ማን ማን ብዬም አልመጣሁም እንዴ! በስንት ሰው ነው እዚህ የደረስከው? ለምለም አንድ ሁለተኛ፣ በፍቅር ሶስተኛ፣ በሩታየም ማርስ ነው እና ስለ ሩታም ብዙ ነገር አውርታል።